እኔ አይደሉም ምናምን አይደለም። ቤታዬ ያጠፋሽ፣ ለማብራራት መሞከርሽ፣ ለማስረዳት መሞከርሽ፣ ህይወትሽን አንቺ ነሽ የምታውቂው። የአንቺን ህይወት እኔ አልኖረው እስኮምፓይሰስ አይኖረው ናይሰስ አይኖረው፣ ሳይኖረው እስካንት አይኖረው የሚኖረው ሰው የለም። ዩር ላይፍ ኢዝ ዩር ፕሮብለም የኛ አይደለም። ሁላችንም የመጣንበት መንገድ አለ። በህይወት የወደቅንበት የተነሳንበት የከሰርንበት ያጠፋ ነው የተማርነው። ብዙ ነገር አለ። ሚዲያ ላይ ኤቭሪዴ ትምህርት ቤት ነው ኤቭሪዴ። ራሳችሁን እንደ ፐርፌክት፣ ራሳችሁን እንደ ጻድቅ፣ ራሳችሁን እንደ ንጹህ እያያችሁ ሰዎችን የሆነ ነገራቸውን ለማበላሸት ስትሮጡ ወቻውት ለራሳችሁ ካርማ እኔ በበኩሌ እንደው ሰማይ ወጣችሁ ምድር ብትወርዱ ከዚህ ወዲህ ጉቺም ስክሪን ስር ቁጭ ብላ ታለቅስልናለች። እንዳታስቡት፣ እንዳታስቡት፣ አትድቀው፣ እንዳታስቡት። እኔ ካገኛችሁ ሁለተኛ እናትን ብታመጡልኝ ስሜቴ ነው። እርዷት፣ ከመጣች ከመጣች እንደ ሀሳብ እርዷት። ኢትዮጵያዊ አይደለች እንዴ? እርዷት። የኢትዮጵያ ህዝብ ብራ ምን አዲስ ነገር አለው? ሌላ ምንም የሚለወጥ የሚቀየር ነገር እኮ የለም። አበዳችሁ ላይ ወጣችሁ፣ ታች ወረዳችሁ ምናምን። እችን ታህል የምናገረው ለምን ዝም አልሽ ስላላችሁ ነው። እኔ ብትችል እሷ ምንም ባትል ደስ ይለኝ ነበረ። ኢቨን ቤታ የእሷ ህይወት የእሷ ፕሮብለም ነው። እያንዳንዳችን በየጓዳችን የተከደነ ችግር አለን ሚዲያ ስር ማናወጣው እያንዳንድሽ ኮመንት ስር ከምንጽፉት አንስቶ እዚህ እስክሪን ስር የምንገሰጠው እያንዳንዳችን በየቤታችን ብዙ ጉድ አለን ስለዚህ የየቤታችንን ጉድ እየጎጠጣችሁ ሚዲያ ላይ ታመጣላችሁ እና ምን አገባን እኛ ምን አገባን እናትሽ መታለች እኔ አብራሪ ብትይኝ ከቻልሽ እርጃት ካልቻልሽ እንደምታረጊ አድርጊያት ነው የምልሽ ያመጣሻት አንቺ እኔ ምን አገባኝ አባትሽ መጥቷል፣ ጉቺ ብትሉኝ ከመጣ አርዱት። እኔ ጋር መጣ ለማናችሁ ነው ማብራራው? ማናችሁ ምንድናችሁ ማብራራላችሁ? ጊዜ ወስጄ መጥቼ ሳብራራ ስናብራራ በክብር አብራርተናል። ሳናብራራ ደግሞ ደ ሲበቃ ይበቃ። እናንተን ካልሰለቻችሁ ለምን አስራ ሰባት አመት አጀንዳ አታደርጉ ነው እድሜ ዘመናችሁን ሁሉ ስማችንን ምላሳችሁ ላይ ለምን አትነቀሱት? ስማችንን ምላሳችሁ ላይ ተነቀሱት። የሚጨምር ነገር የለም፣ የሚቀንስ ነገር የለም። ይህ ህዝብ አንድ ህዝብ አይቀበል፣ በቃ ከተቀበለ ተቀበለ ነው አለቀ። አንዳንዴ እግዚአብሔር ወዳጅ ሲያስነሳላችሁ እስከላችሁበት ችግር እስከ ጉድለታችሁ ሰው እንዲወዳችሁ አድርጎ እግዚአብሔር ያስነሳል። አሁን እሷ ጋር ያለው ያ ነው። እናንተ የሆነ ሰ ስታቀጣጠሉ ሞር ተፈላጊነቷ፣ ሞር አይዞሽ መባሏ ኤቭሪቲንግ ተስተካከለ። ለምን እሱ እሱ የጀመረውን እሱ እንጂ ሰው አይዘጋውም። አትድከሙ። በቃ የራሳ በራሳችሁ መንገድ በራሳችሁ ነገር ኑ። በዚህ ልክ ህዝብ እየተቃወማችሁ ስታወሩ እራሱ ሻም ነው፣ ሻም ነው። እኔ ፕላትፎርሙ እራሱ ዲቦርት እንዳያረጋችሁ እየፈረሁኛ ነው። ዲቦርት እንዳትደረጉ ደስ የሚለው ነገር እየመረራችሁ ዋጡት። እኔም የሀገሬም ልጅ እንችላለን። አምስት ሳንቲም ሳንከፍል ስማችንን ጮክ ብላችሁ ለአስራ ስድስት ሰዓት ተናግራችኋል፣ አውርታችኋል፣ ስለኛ ዘመራችኋል። ለአስራ ስድስት ሰዓት ስለኛ አውርታችኋል፣ ስለኛ ዩቱባችን ከዘጋ ይዝጋ ይደፈን፣ ጉዳያችን አይደለም። ኃላፊነት እንወስዳለን ብላችሁ አዘፍናችሁ ልናል፣ አጨብጭባችኋል፣ አስመስክራችኋል። ወዳጆቻችን ገብተው መስክረዋል። በማ በራሳችሁ ፕላትፎርም በራሳችሁ ቤት ኢቨን በቤታችን አድርገን አናውቅም። የምስጋና ቀን ብለህ ማዘጋጅ ተናነቅም በእናንተ ቤት ሄለን የሆነ ቀን ቤታ ቤት ሰራተኛ ነኝ እስክት ድረስ ስሜትሽን መቆጣጠር አቅቶሽ ሁለት ወር እነ ቤታ ቤት ሰርቻለሁ። እነ ጉቺ ቤት ነበር ቴሌቪዥን የማየው። ከዚህ ወዲህ ለዘመናት ስታወሪ ስትለፈልፊ ብትይ ኖ ሞር ይህን የምነግራችሁ ጆከር እንዳን ስላላት ነው ያልሄደችው። እንዲያውም እኔ ቱ ዘ ኤክስትሪም አክብሬሻለሁ። ይሄ ቱ ዘ ኤክስትሪም ያጠፋው እና የተሳሳትኩ ሲመስልሽ እኮ ምህረትም አልነበረሽ ነግሬሻለሁ። ከሆስፒታል ኮስፒታል እስክወጣ አልጠበቅሽም። ቀንና ማታ ስትሰድቢ ሀያ አንድ ጊዜ ገዝት ላይ ገብቶ ሀያ አንድ ጊዜ ያስወረድኩት ጆከርም ነው። እስከ መጨረሻው ከጎን የነበረ ጆከር እኮ ነው። እስከ መጨረሻው ከጎን የነበረ ጆከር ነው። አቴጂስ ብሎኝ ባልሄድ ምንድን ነው? ምንድን ነው ችግሩ? መብት እኮ ነው። አንቺ ቤት ካልመጣን እንሰደባለን ነው? አንቺ ቤት ካልገባን እንሰደባለን። አንቺ ቤት ስንገባ አንሰደብም። አክብሬሽ ነው የለው ስለ እኔ ጥሩም ስታወር ይመጥቻለሁ፣ መጥፎም ስታወር ይመጥቻለሁ። የሶስተኛውን ጊዜ ግን ደግሜ ልንገርሽ በስህተት ነው የመጣሁት። ከእንቅልፌ ስነሳ ከእንቅልፌ ስነሳ የተናገርሽውን ያልሽውን ሳላይ ነው የመጣሁት። አይ ዊሽ አይ ዊሽ እንዴት እንደ ግርሳት እንደ ቆጭ የተናገርሽውን ያልሽውን ሳላይ ነው የመጣሁት። ባይኖሮ አልመጣ ባይኖሮ ብሰማ ኖሮ ያልሽውን አልመጣም ግን ሳላይን የመጣሁት። ጋይስ ላኪልኝ በሏት። ላይቭ ላይ ከሆነች ላኪልኝ በሏት። ለእኔ አትታየኝም። ላኪልኝ በሏት። ለምንድን ነው ለእኔ አትመጣልኝ? ኦፍ ነው ኢንቪቴሽኗ ኢንቪቴሽኗ ኦፍ ነው ክፈችው በሏት ያ ሳልሰማን ይመጣውት ሳልሰማን ይመጣው እንዳልሹ ጆከር ከልክሎኝም ከሆነ ምን ችግር አለው ወንድሜ ነው? እንዳንቺ በክፉ ቀን በክፉ ቀን ላይ ወጥቶ አረገጠኝ። ከጎኒ ቆሞ ወንድሜ ነው። እንዳንቺ ከሆስፒታል እንኳን እስክትወጣ አልጠበቅሽም፣ ለስድብ ስትወጪ ወንድሞቿን ገላችሁ ማሳየት አለባችሁ እያልሽ በተለያየ ቋንቋ መልእክት ያስተላለፍሽው አንቺ እንኳን ቤት እንኳን ሰሪ ገዛም ቤቴን ገዛ ቤቴን ወጣት ማ ስታይ በጣም ነው የምትቃጠለው፣ ውዴ ወጣት ስታይ በጣም ነው ምትቃ አንቺ ግን በጣም እያናደድሽ ነው። ጌታ ይረዱ ሴትዮዋ የምን ናቸው ማለት ነው? አንድ ይረዱ ብላ ራሷ አንድ ኢትዮጵያ እናት ይረዳል። የድፍረቷ ድፍረት ያለ ችላል። ሰማሽን? ቤት አለች ምንድነው እሱ አለች አምስት አንበሳት አውርድላት ነው አስር አንበሳት አውርድና ቪዲዮ ትከፍታለች። ይሄ ነው አምስት አንበሳ ርኳት እንጠለሽ ለይበላሹ ዳቦ ውጠሹ ሳይወርድ እኔ ከጀርባሽ መጥቼ አውርድልሽ አለኝ አልኳት። ድፍረታቸው እኔ ቤት ታይቼ ስሚ፣ አምስት ዋ፣ ስድስት በልምሽ፣ ጨርሹ፣ እርጭበት ያንን አምስት አንበሳት ድፍረቷ ማለት ነው። ሄጂ ፈርቼ ምናምን ይህዘዋፍ ሄጅ አምስት አንበሳ ለወር የበላችሁን እንጀራ ነው በጀርባ ደልቄ የማስወርድላለሁ። ከዛሬ ስንት ዓመት የበላችሁን እንጀራ ነው ደልቄ የማወጣላለሁ። እንኳን አይደለም አምስት አንበሳ እኔ ከልሽ። ጉቺ ሰው ያልተረዳው ምን እንደሆነ ታውቂያለሽ? እኔ ለምንኔ ጻፍኩልሽ ዝም በይ አልኩሽ። ለምን ወተሽ ነች አይደለችም። ያምጡት ቪዲዮ ስሩ ጥሯትም ምናምን እና አንቺ ነሽ ማቱንም ተሳሳት። እኔም እኮ ማታ በራሴ የተናደድኩትኝ፣ አዳምጪኝ ቁጭ። በራሴ የተናደድኩትኝ ምን እንደሆነ እኔ ቲክቶክ ላይ አንድ እናቴን ፈልጉ ብያለቅ እና ጠፋች። እናቴን እህት አሉኝ፣ በእናቴ ስድስት ሰባት ነበሩ። ነብሱን አንድ ወንድሜ ሞቷል፣ ስድስት አሉኝ እና እስከ ከዛ ጉቺ ስሚ ቁጭ መጣች፣ እንኳን ማለት ነው ጋይስ። ቅድም ምን አልኳቸው? አሁን በቀደም መጣች ከተባለ ወዲህ ማለት ነው። ቤታነች ታዋቂ፣ ሄለነች ታዋቂ ቤታን ማግኘት ይቀላታል። እናትየው ወደ ሄለን ደወለችልሽ አልደወለችልሽ ማለት ይቀላል። ሄለን አትቢያት አትቢያት፣ ክምራር ወይ ደግሞ ጠንጋሯ የሆነ ስም ስጨት የማን አባቷ ሄለን ነው

እኔ እኮ እናንተ ቤት እኮ ድስታጥፍ ነበር ድሮ። ማኪ እጃቶጪ እንዳቶጪ ቆይ ትመረቂያለ። የዱባይ ከሰል እሳቱ ላይ ገና ሳትጠጁ ነው ከላይ ለዱ የሚያልቀው እንዳቶጪ። ሽ አሁን ይደርሳል ትራምፕ የሆነ ነገር ተሳስቶበት ነው። ለሊቱን ብሩ የሚገባልሽ እንዳቶጭ የኔ ወርቅ በማርያም እንዳት ይሻል። እኔ አምስት አንበሳዬ ተጠበቁ። እኔ እኮ ግራም የሚገባኝ እኔ እጠበቃለሁ ከዚህ ጎርፋል። እኔ እጠበቃለሁ እዚህ ጎርፋል። ምን ሁ አሁን ብትል አንበሳዬ ሂዱ ያቺ ነጭ አይጥ ጋ ነገ ስትገባ፣ ፍትህ ለቤት አንበሳ አንበሷ መልሽላ በሉልኝ። አንበሳዬን ትመልሱ ድጭ አንበስ በታሪኬ በህይወት ዘመኔ ጠይቄ አላውቅም። የዚችን ሴትዮ ግን አንበሳዬን እንድትመልስ ፍትህ ፍትህ ያስፈልገኛል። በህይወት ዘመኑ አይታ ማጣቆን በታሪኳ እኔ ነኝ ለመጀመሪያ ጊዜ ሰጥቷት፣ አንበሳ ይመለስልኝ። በህግ ነው የምጠይቃት ይሄን አንበሳ ካልመለሰኝ፣ ቆያ አይ እንትንላለች። ሶኪ ችግር የለው ይታለ ማኪ እንዳትልሽ ምርቃት የጉቺ ምርቃት እግዚአብሔርን ይደርሳል፣ ይደርሳል የሚወድ እንዳትንጭ ይደርሳል። ቆይ ተዝናኑ፣ ቡና ጠጡ ምናምን፣ ቡና ጠጡ። አይናቸውን ሚካኤል እኔ ሰውነት እንዲበላሽ አልፈልግም። ምንም አይነት ለክ ነገሮች አልበላም ከቅጠላቅጠል ውጭ። ምን ትላላችሁ? በበሪ ለበሪማ ውዴ ለበሪ ቻቻውን የፍዬላት የበሪ ጨምሩልኛ፣ ውዶች ማኪ ብዬ ምን እንዳለባት በሪ እንዳርድ ከፈለጋችሁ፣ ፍዬ በሪ እንዳርድ ከፈለጋችሁ ልጅቱ አለች ማሪ ጻፊ ማኪ አለሽ ባትኖር ይደርሳታል እስከ ቤቷ ባትኖር ይደርሳታል። ማናወ አለች አለችለለ የዕድሜና ጤና ይስጥሽ፣ ሰርተሽ ግቢ፣ ተኝተሽ ንቂ፣ አግኛ አትገኝ ከሰው በላይ ያውልሽ የዕድሜውን ጸጋ፣ የጤናውን ካባ ያልብስሽ፣ ምቀኛ ሸረኛሽን የያዝልሽ ከሰው በላይ ዋይ፣ ካልታሰበ አደጋ፣ ከድንገተኛ ሞት፣ ከወቶ መግባት፣ የሰው ፊት ከማየት እግዚአብሔር ይጠብቅሽ ክፉን ሁሉ ባት በሩቅ ያርግልሽ። ማራኪ ቶለች እንዴ ዝም ብለሽ ማኪ ቢያት እኔ ማኪ ነው የምላት። እሺ እሺ እሺ ከፏይንካሽ ከሰው በላይ ያውልሽ እናቴ። እግዚአብሔር ያሰብሽውን የጠበቅሽውን ሁሉ እጅሽ ያስገባልሽ፣ የናፈቅሽውን የወደድሽውን ያገናኝሽ፣ ክፉ እንዳይነካሽ ያስደስሽ በደስታ ነው እድሜ የዘላለምሽን ደስታ ያርግልሽ

በወጣይ ተካ እጥፍ ድርብ ጨምሮ ጨማምሮ ሙልት ሙልት ልታድርጎ ይስጥሽ። አዎ የጎደለሽን ከሰው የሸሸግሽው ለፈጣሪ የነገርሽው ሁሉ ይሙላልሽ። ተባረኪ ተባረኪ። እጥፍ ድርብ ጨምሮ ጨማምሮ ይስጥሽ። ያየሽ ድንግት ወሳሽ። ያየሽ ድንግት ቃልሽ ይሰማ፣ ግንባርሽ ይፈራ። አዎ ከሰው በላይ ያውልሽ፣ ከሰው በላይ ያውልሽ። ምጥኛ ሸረኛ የያዝላችሁ ሁለት እግር ካለው ሰይጣን ቆሞ ከሜ ከወንድ ምቀኛ ከሴት ሸረኛ መድኃኒዓለም ይጠብቃችሁ አዎ ከዮዳን ጉቶና ከዚች ከነጭ ቅማሏ ይጠብቃችሁ አዎ ሁለቱ ናቸው የሰው ሰይጣን ይጠብቃችሁ ሌሎቹን እንኳን መኪና አስገዝተው ኡበር ስራ ጀምረዋል ሌሎቹ ኡበር ጀምረዋል ስራ ላይ ናቸው መኪና አስገዝተው ኡበር ጀምረዋል ስራ ያልጀመሩትን እግዚአብሔር ያልፋልን። ሁላችሁም አመስግኑ። ሳራና ተባረከ ዛሬስ እንደው ተመስገን ግር ተመስገን ግር ብሎ ብነበር ታስቢ ምርቃት ምንም ችግር የለም። ለን ስሽ ስ ጠጋግሯት ሂዱ ተነስተውባታል። ጠጋግሯት ያላችሁ ይጠቀም ምርቃት ተርኳል መሰለኝ እየጎረፈ ይጉረፍ ይጉረፍ ይጉረፍ ይጉረፍ እናቴ ይባርኩሽ። በቃ የመጨረሻ ኔቨርን በዛው እያይዘሽ መርቂልኝ ሌላ ኔቨር ሌላ ኔቨር ሌላ ሌላ ኔቨር ሌላ ማርያምን ሌላ ና የአሰብሽ ይሳካ፣ ጥያቄሽ ይመለስ፣ ቃልሽ ይሰማ፣ ግንባርሽ ይፈራ፣ ያየሽ ውደድሽ፣ ያየሽ ደንግጥ፣ ከሰው በላይ ያውልሽ በወጣ ይተካ፣ እድሜ እና ጤና ይስትሽ። ተደሰች ተደሰች

አዎ ያሰብሽው ይሳካ፣ ያገር ልብሱ በላይ በላይ ይሸጥልሽ። ትራምፕ እስከ ሚስቱ ይዘዙሽ የሀገር ልብስ። አዎ ሙሉ ዋይት ሀውስን የሀገር ልብስ አልብሽ ይዘዙሽ። አዎ ይሳካልሽ፣ ይሁንልሽ፣ እድሜና ጤና ይስጥሽ። ትራምፕ ራሱ ይዘዝሽ የሀገር ልብስ እስከ ሚስቱ ለክሪስማስ ኧረ በቃችሁ፣ እግዚአብሔር ያክብርልኝ። በጣም ነው በጣም አይደለም ጋር በቃ ጀመረ ነው። ከተንኮል፣ ከክፋት፣ ከምቀኝነት ውጭ በጎ ነገር ካሰብሽ ይሳካልሽ። አንቺ መሽቆቅ የጉችን በኔ ተዉት ጋይስ። የጉችን በኔ ተዉት። የጉችን እንዴት ነው ይላል የጉችን ሁላችሁን በጣም ነው። መርቂ በእግዚአብሔር። ረ እንደው በቃ ዛሬ ጉቺ ለሁለት ደቂቃ መርቂልኝ። እዚህን የኤርትራ እናት አለኝ የተጋሩ እናት የሁሉ አሉ እዚ ውስጥ መርክ የለኝ ኤርትራ ዊናት የኢትዮጵያ ብሔር ብሔረሰቦች እንዲሁም ራአሁን የሰጠችን ጎረቤት ሀገር እንዳረሽ ኤርትራ ዊናት ተረጋጊ። የኢትዮጵያ ብሔር ብሔረሰቦች እና ሕዝብ ኤርትሪያ የቀነለይ በወጣ ይተካ። ክፉ አይንካችሁ፣ ሰርታችሁ ግቡ፣ ተኝታችሁ ንቁ። አግኙ አትገኙ። ሰጪ ያርጋችሁ፣ ተቀባይ እንዳትሆኑ። ከሰው በላይ ያውላችሁ። ሕይወታችሁ መንገዳችሁ ሁሉ የተቃና ይሁን። ከወለዳችሁ ልጆቻችሁ ይባረኩ። ኢትዮጵያንም አፍሪካንም ኤርትራንም ያስጠሩ አው በልጆቻችሁ ተደሰቱ። ባል ባል ካላችሁ አባትም ወንድምም ጓደኛ የሚሆንላችሁ አንዴ የሰጠሩት ሰባት ያቤት ይበልባላችሁ፣ ተደስታችሁ አው ነገራችሁ ይቃና፣ ጥያቄያችሁ ይመለስ፣ ሁሉ ነገራችሁ እንዳሰባችሁ ይሆንላችሁ፣ ይሳካላችሁ። የኔዎቹ የኔም ግፍ የሰጣችሁ ሰዎች የሀሳባችሁ ሁሉ ይሟላ፣ እድሜና ጤና፣ ሰፊውን እድሜ ረጅሙን ጤና ይስጣችሁ እግዚአብሔር፣ በደስታ ያኖራችሁ። በወጣ ይታካል፣ ተደሰቱ።

እኔ እኮ ገብቶሻላ በየቀኑ ነው ያዝመው ብርጭቆ ይዘው። እኔ እኮ ግራ ቢሪ ገባኝ እኮ ቀዳሚ ነኝ እንደ ብዬሽ ቀኑ ማዘን በወር እኮ ወይ እኔ እኮ ወደ ቲክቶክ አለብ ገባችሁ ነው እነሱ። ባርኩ ቤቱን ባርኩ፣ ማሮቼ ቤቱን እየባረቃችሁ አይደለም፣ እያስታላችሁኝ ነው ባርኩ። እኔ የምትወዱኝ እኔ እንድትገሰት የምትፈልጉ የእኔ ልጆች በአጠቃላይ ሰራዊት ነው፣ ልጆች አይደለም ሰራዊት። በእውነት ነው። ጉቺ ብርጌድ፣ ሙሉ ብርጌድ፣ እግዚአብሔር ሙሉ ብርጌድ፣ የቲክቶክ ሙሉ ብርጌድ። እኔ እግዚአብሔርን በጣም ነው ማር ቲ እግዚአብሔር። እኔ ባርኩ፣ ባርኩ፣ ባርኩ፣ እጃችሁ አይረፍ፣ ባርኩ፣ ተባረኩ። ነገራችሁ ይባረክ፣ ቢዝነሳችሁ ይባረክ፣ ትዳራችሁ ይባረክ

እኔ እኮ በእናትሽ እኮ ምን ሆኚ ነው? ማን ነው እንዲ ገድመታ የምትጠቅመው? አንቺ ባትኖር የምትጎዳው አንቺ። ለማን የምታብራሪው? እኔ እኮ ያለፋ እኔ እናቴን መሰረትን ይዛት ብትመጣ እርጃት ነው ምለ ልጅ ያረዳችኝም ከልጅ ምን አገባኝ። ለራሴ የህይወት ግብ ግብ ውስጥ ነኝ። ሰው ሀገር ላይ ትቀልጃለሽ እንዴ? እኔ እኮ ጠንካራ ትመስኝ ነበር። እኔና ጠንክረሽ አንቺ ደከምሽ ይመስለብ

ሂጃብ እንዳትሰሪብኝ ውዴ። አሁን ደግሞ እሷ እኮ ከስር እኮ ሴትዮዋ እያሳለኝ ነው እንጂ ስንት ነው? ስንት ነው? ይጂ ማስላቱ እናቴ ቦታ ይተካ፣ እድሜ እና ጤና ይስጥሽ። ሰርተሽ ምን አይነት ነው እናቴይታሽ ከሰው በላይ ዋይ አግኛ ትገኝ ሰጪ አድርግሽ፣ ተቀባይ እንዳትሆኝ። ከነየዳውቶ አፍ እግዚአብሔር ይጠብቅሽ። አዎ ከአንዳንድ ሰዎች አፍ እግዚአብሔር ይጠብቅሽ። ከሴት ምቀኛ፣ ከወንድ ሸረኛ፣ ሁለት እግር ካለው ቆሞ ከቤን ሰይጣን እግዚአብሔር ይጠብቃት። ምቀኛ ሸረኛ ፍማይኑጭን ለማቁምኬት የማያደርግላችሁ አዎ ሰርታችሁ ግቡ፣ ተኝታችሁ ንቁ። ያሰባችሁት ያለማችሁት ሁሉ እጃችሁ ይግባ፣ የናፈቃችሁትን አገኙ፣ የወደዳችሁትን አገኙ፣ ለሀገራችሁ ለምድራችሁ ያብቃችሁ፣ ሀገራችሁን ሰላም ያደረ በቃችሁ። ማምላኪ ንግስቷን ማያይዘች በቃ ቁጭ እዚህ ማደረጋችን ነው እኛ ንጣ ከላይ ደሰበኛ እንደ ሱና አንድ ላይ እንመርቃቸው። ንግስቷን ኤቲን ሁሉንም ሰብስበች ሙሉ ጎጃ ምን መጣችሁ ዴ አንድ ቤተሰብ መጣ መጣችን ይጋ። ሁሉንም ሰብሰብ አርገሽ መርቂ። ንግስቷ የኛ የዱባይዋ ነች። ዱባ የኔ ወርቅ፣ የኔ ቆንጆ፣ የኔ ልዕልት፣ እውነትም እንደ ስምሽ ንግሥት ንግ ብለሽ ኑሪ። ነገርሽ ይሳካ፣ ያየሽ ይደንግድ፣ ቃልሽ ይሰማ፣ ግንባርሽ ይፈራ፣ ያየሽ ይውደድሽ። ምቀኛሻ ሁላችሁም ለቤታ የሰጣችኋት በአጠቃላይ ጊፍታችሁ ከመድሀኒዓለም ልጆቿ ወገባችሁን ታጥቃችሁ ሳይደክማችሁ ቀን ከለሊት በየቤቱ ተበታትናችሁ ምሽጋችሁ መሽጋችሁ የጠላትን ግንባር ፊት ለፊት ገጥማችሁ ከጠላት ጋር ስትመታችሁ ስተኩሱ ምታዱ መዳን ያለበክፉ ቀን አለው ይበላችሁ፣ ይቁምላችሁ፣ ዋስ ጠበቃ ይሆናችሁ፣ ጥላ ከለላ ይሆናችሁ፣ ጋሻ መከታ ይሆናችሁ። ያጽማናችሁ፣ ለሀገራችሁ ያብቃችሁ። የሰራችሁት ይባረክ፣ የረገጣችሁት ይለምለም፣ የነካችሁት ይበርክት። ዚሔር ይውደዳ፣ ከክፉ ሁሉ ከሚወራው ከሚፈራው ከድንገተኛ አደጋ እግዚአብሔር ይጠብቃቸሁ። አይለያሉ። እናታችሁም ደግሞ እንደ ብረት ምሶሶ ያድርግላቸሁ። ከዚህ በላይ በአፍሪካም ብታወቅ ሲኤንኤንም አልጀዚራም ስለ ስለእሷ ይዘግቡ ይዘግቡ ናሆ ሰናዬን ተሸክመ ለ